በስምዐ አብ በወልድ በመንፈስ ቅዱስ አህዱ አምላክ አሚን። ሰኔ አስራ ሁለት የቅዱስ ሚካኤል በዓልና በዕለቱ የተፈጸሙ ተአምራቶች። ውዳሴው እንደ ማር የጣፈጠ ንዑድ ክቡር የሆነ የመላእክት አለቃ ቅዱስ ሚካኤል ተአምር ይህ ነው። ሚካኤል ማለት በዕብራይስጥ ቋንቋ ሚ መኑ ታ ከመ ኤል አምላክ ማለት ሲሆን፣ በአንድነትም ሲነበብ መኑ ከመ አምላክ እንደ እግዚአብሔር ያለ ማን ነው ማለት ነው። አንድም ለእግዚአብሔር አሸናፊ፣ ድል አድራጊ፣ የቸርነትና የርኅራኄ መገኛ መዝገም ማለት ነው። ይህ ታላቅ መልአክ ዮሐንስ ወንጌላዊ በራእዩ በእግዚአብሔር ፊት የሚቆሙትን ሰባቱም መላእክት ታየሁ ብሎ ከተናገረላቸው መላእክት ውስጥ የሚመደብ ሲሆን የሰባቱም ሊቃነ መላእክት አለቃ እንዲሆን እግዚአብሔር መርጦ ሹሞታል። ይህ ታላቅ መልአክ ያደረጋቸው የሰራቸው እጅግ ብዙ የሆኑ ተአምራት አሉት። ንግሥት ኬሌዮፓትራ ሳተርን ለሚባለው ጣዖት የሰራቸው ቤተ ጣዖት በእስክንድሪያ ነበር። ይህ ቤተ ጣዖት እስከ እስክንድሪያው ፓትሪያሪክ እለ እስክንድሮስ 312 እስከ 326 ዘመን ድረስ ነበር። እለስክንድሮስ ሊያጠፋው ሲነሳ ሕዝቡ ከልቡ ገና የአምልኮ ጣዖት ስላልጠፋ 18 ፓትርያርኮች ያልነኩትን አንተ ለምን ታፈርሰዋለህ ብለው ተቃወሙት። እለስክንድሮስም ሕዝቡን መክሮና አስተምሮ የሳተርን በዓል ይውልበት በነበረው ዕለት ቅዱስ ሚካኤል በዓል እንዲያከብሩ አውጆ ቤተ ጣዖቱን በቅዱስ ሚካኤል ስም ሰይሞ ቤተ ክርስቲያን አደረገው። ሕዝቡ በየዓመቱ መሥዋዕት እየሰው ተረፈ መሥዋዕቱን እየተመገቡ እየዘመሩም እያጨበጨቡ ያከብሩ ነበር። ታላቁ ጻድቅ ቅዱስ ቆስጠንጢኖስ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ ካወጀም በኋላ ሊቃነ ጳጳሳት እለስክንድሮስ ቤተ ጣዖቱን አፍርሶ ከቦታው ላይ ቤተ ክርስቲያን ሰርቶ ታቦተ ሚካኤልን አግብቶ በዓሉን በደስታ በሐሴት አሳለፉት። ለእስክንድሮስም ሕዝቡን የጣዖቱን በዓል ተዉ፣ ይህንን የመላእክት አለቃ ቅዱስ ሚካኤልን በዓል አክብሩ ብሎ በየዓመቱ በዚህ ቀን በዓል እንዲሆን ሥርዓት ሠራላቸው። ይህም የቅዱስ ሚካኤልን በዓል ከሚያከብሩ ምዕመን አንዱ የባህራን አባት ነበር። እርሱም እግዚአብሔርን እጅግ አድርጎ የሚፈራ ወር በገባ በየአስራ ሁለቱ ቀን የቅዱስ ሚካኤል ዝክሩን የሚዘክርና ይልቁንም በህዳር አስራ ሁለትና በሰኔ አስራ ሁለት ቀን በታላቅ ክብር የሚያከብር አንድ ሰው ነበር። ለዚህ እግዚአብሔርን ለሚፈራ ሰውም ርኅራኄ የሌለው በርሱም ላይ ጥላቻ ያደረበት አንድ ባለጸጋ ጎረቤት ነበረው። የቅዱስ ሚካኤልን በዓል በሚያከብርበት ጊዜ ሁሉ ይዘብትበት ይሳለቅበት ነበር። ይህ እግዚአብሔርን ለሚፈራ ሰውዬ በዚህ አይነት በጎ ሥራ ብዙ ጊዜ ከኖረ በኋላ ከዚህ ዓለም ድካም ያርፍ ዘንድ የሞቱ ጊዜ ቀረበ። ሚስቱንም ጠርቶ በጎ ሥራ ከመሥራት ለድሃ ከመመጽወት ችላትበይ የቅዱስ ሚካኤልንም በዓል በየወሩ ከማክበር አትቦዝኝ። ይልቁንም በኅዳር አስራ ሁለት ቀንና ሰኔ አስራ ሁለት ቀን ከፍ ባለ ስነ ስርዓት እንድታከብሪ አደራ እልሻለሁ አላት። በሚሞትበትን ጊዜ ሚስቱ ፀንሳ ነበር። ይህም ደገኛ ሰው በሰላም አረፈና ፍጹም መንግሥተ ሰማያትን ወረሰ። ከዚህም በኋላ ሚስቱ የመውለጃዋ ጊዜ ተቃርቦ ነበርና ምጥ ይዟት በታላቅ ጭንቅ ላይ እንዳለች አንተ እግዚአብሔር መልአክ ሆይ በእኔ ላይ ይቅርታን አውርድ ከደረሰብኝም ጭንቅ ይገላግለኝ ዘንድ ስለ እኔ እግዚአብሔርን ለምንልኝ አንተ ከእግዚአብሔር ዘንድ ታላቅ ባለሟልነት ተሰጥቶአልና እያለች ለመነች ይህንንም በምትልበት ጊዜ ያለችበት ቤት ብርሃን ተመላ። ከጭንቋም ዳነችና መልኩም በጣም ያማረ ልጅ ወለደች። የእግዚአብሔር መልእክተኛ ቅዱስ ሚካኤልም ከሰማይ ወርዶ ያን ሕፃን ባረከውና ቸርነት፣ ርኅራህ የሌለውን የዚህን ባለጸጋ ገንዘብና ሀብት እርሻውንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። ያን ጊዜ ባለጸጋ በሴትዮዋ ቤት መስኮት አጠገብ ሆኖ ሁኔታውን ሁሉ ይመለከት ነበርና፣ ይህን ነገር በሰማ ጊዜ ልቡ በታላቅ ሐዘን ተነካ። ሕፃኑ የሚገድልበትን ምክንያት ይፈልግ ጀመር። ነገር ግን እግዚአብሔር በቅዱስ ሚካኤል ጸሎት ብላቲናውን ከክፉ ነገር ሁሉ ይጠብቀው ነበር። ብላቴናው አስር ዓመት በሆነው ጊዜ እናቱ በጣም ችግር ጸናባት። በዚህም ጊዜ እምነት የጎደለው ያ ባለ ጸጋ አንቺ ችግረኛ ስለሆንች ይላከኝ ያገለግለኝ ዘንድ ልጅሽ ስጭኝና ምግቡንና ልብሱን ምንም ሳይጎድል ተንከባክቢያ ኖረዋለሁ ለአንቺም ሀያ ወቄት ብር እሰጥሻለሁ አላት። ይህንንም ባላት ጊዜ ስለ ችግሯ በጣም በመደሰት ልጇን ሰጠችውና ሃያውን ወቄት ወርቅ ተቀበለች። ብላቲናውም በወሰደው ጊዜ እንግዲህ ሃሳቤ ሁሉ ዛሬ ተፈጸመልኝ እያለ በጣም ደስታ ተሰማው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ በላዩ ላይ ቆለፈበትና ሳጥኑን ወስዶ ከባህር ጨመረው። እንዲሁም የሳጥኑን ቁልፍ መክፈቻ አብሮ ወረወረው። ነገር ግን በእግዚአብሔር ፈቃድ ያ ሳጥን ሳይሰጥም በባሕሩም ላይ እየተንሳፈፈ ከዚያች አገር ርቃ ወደምትገኝ የባሕር ወደብ ደረሰች። በባህሩ አካባቢ በጎችን አሰማርት የሚጠብቅ አንድ ሰው ነበርና ያንን ሳጥን ባየው ጊዜ ከባሕሩ አወጣውና ወደ ቤቱ ወሰደው። ቤቱም በደረሰ ጊዜ ይህንን ሳጥን በምን እከፍተዋለሁ እያለ ሲያወጣ ሲያወርድ፣ ተመልሶ ወደ ባህር ሄድ ዘንድ እግዚአብሔር አሳሰበው። በሄደም ጊዜ አንድ አሳ የሚያጠምድ ሰው አገኘና አሳ አጥማጁን በእኔ ስም መረብህን ወደ ባህር ጣልና የተሰገረው አሳ ለእኔ ይሆናል፣ ዋጋህን ግን እከፍልሃለሁ አለው። እግዚአብሔር በዚህ ጥበብ የሳጥኑ ቁልፍ ይገኝ ዘንድ በዚህ ሰውዬ አእምሮ አሳስቧልና አሳ አስጋሪውም እንደተነጋገሩት እንደተነጋገሩት መረቡን ከባህር ቢጥል ታላቅ አሳ ተያዘና ለሰውየው ሰጥቶት ዋጋውን ተቀበለ። እሱም ያንን አሳ ከቤተሰቦቹ ጋር ጠብሶ ይበላ ዘንድ በችኮላ ወደ ቤቱ ሄደና የአሳውን ሆድ ሲሰነጥቀው የዚያን የሳጥን ቁልፍ መክፈቻ አገኘ። በዚያም ጊዜ ይህ መክፈቻ የዚህ ሳጥን ቁልፍ መክፈቻ ይሁን ይሁንን አለና ቁልፉን ለመክፈት ቢሞክር ወለል ብሎ ተከፈተ። በዚህም እየተደነቀ ሳለ ሳጥኑን ቢከፍተው ያ ባለጸጋ ሊገድሉ ሊገድሎ ያሳሰበውን ሕፃን በሳጥኑ ውስጥ አገኘው። ባየውም ጊዜ እጅግ ተደስቶ በባሕር ውስጥ ስላገኘው ስሙን ባህራን ብሎ ሰየመውና እንደ ልጁ አድርጎ ይንከባከበው ዘንድ ወደደ። ቅዱስ ሚካኤል በታምራት የእናት የአባቱን ጸሎት ያልዘነጋ ከእግዚአብሔር ዘንድ አሳስቦ፣ እግዚአብሔርን በሚፈሩት ሕዝቦች መካከል ይሰፍራልና ነው። ጸሎቱ ተሰምቶ ይህ ሕፃን በታምራት ወደዚህ ደገኛ ሰው ቤት ገባ። ከባህራን ሀገር የበግ ጠባቂው ሀገር የአስር ቀን ጎዳና የሚያስኬድ ርቀት ነበረው ከብዙ አመታትም በኋላ ያባለ ጸጋ ሰው ለንግድ ከሀገሩ ወጣ በጉዞውም ላይ ሳለ ፀሐይ ስትገባ ከዚያ የበግ ጠባቂው ዘንድ ደረሰ በግ ጠባቂውም ወንድሜ ሆይ በአንተ ዘንድ የማድርበት ቢኖር ታሳድረኝ ዘንድ ለምንሃለው፣ ኪራዩንም እከፍልሃለሁ ብሎ ጠየቀውና ያ በግ ጠባቂ ወደ ቤቱ አስገባው። ባለጸጋውም ገብቶ ጥቂት ካረፈው በኋላ በግ ጠባቂው ያንን ብላቴና ባህራን ብሎ ጠራው። ባህራን ብሎ ሲጠራው በሰማ ጊዜ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አሁን ይህ ጎልማሳ ሆኖ የምታየው ወጣት ገና ሕፃን ሆኖ ሳለ በሳጥን ተከቶ ከባህር ውስጥ ተጥሎ አግኝቼው አሳድጌዋለሁና ልጅህ ነው አለው። ባለጸጋውም ባህር ውስጥ የጣለው ሕፃን መሆኑንም ስላወቀ ይህንን ነገር በሰማ ጊዜ ፈጽሞ ደነገጠ። ቅዱሱ መጽሐፍ ለክፎች ሰላም የላቸውም ይላልና በነገራቸው ሁሉ የሚጠራጠሩ ክፉ ስራቸው የሚያሳድዳቸው የበጎ ነገር ጠላት ናቸውና ይህንን በሰማ ጊዜ ደነገጠ። ይገድለውም ዘንድ ፈለገ። በበነጋውም መንገዱን ለመሄድ ሲዘጋጅ ልዩ ልዩ ምክንያት ሲያወጣና ሲያወርድ ዲያብሎስ በሐሳቡም ክፉ ነገር በመፍጠር አገዘው። ጠባቂውንም፣ ወንድሜ ወይ፣ አንድ የማስቸግርህ ጉዳይ አለኝ። ይኸውም በቤት የረሳሁት ችግር ስላለ እገሊት ወደምትባል ሀገር ሄዶ መልእክት ያደርስልኝ ዘንድ ይህንን ብላቴና እንድትሰጠኝ ነው። የድካሙንም ዋጋ ሀያ ወቄት ወርቅ እከፍልሃለሁ አለው። ያም በግ ጠባቂ ስለ ወርቁ ስጦታ ደስ በመሰኘት ያንን ጎልማሳ ጠርቶ፣ ልጄ ባህራን ሆይ ይህንን ክቡር ሰው ለሥራ ጉዳይ ወደ ቤቱ ሊልክ ይፈልጋልና መልእክቱን አድርስለት እግዚአብሔር በሰላም ያግባ ሲል ጠየቀው። ልጁም እሺ መልካም ነው አባቴ ሆይ ያዘዝከኝን ሁሉ ለመፈጸም ዝግጁ ነኝ አለው። ከዚህም በኋላ ያ ባለ ጸጋ ይህቺን የመልእክት ደብዳቤ ይዞ ወደ አንተ የመጣውን ሰው ባህራን የተባለውን፣ መልእክቷ በደረሰች ጊዜ ፈጥነህ ግደለው ገድለህም ሬሳውን ከጉድጓድ ጣለው። እኔ በሰላም ተመልሼ እስክመጣ ድረስ ማንም ማን ይህንን ምስጢር አይወቅ የሚል ጽሑፍ ለሹሙ ጽፎ አዘጋጀ። እንዲሁም በሹሙና በእርሱ መካከል የሚተዋወቁበት ማኅተም በደብዳቤው ላይ አትሞ ለባህራን ሰጠው። ለመንገዱም የሚሆን ስንቅ ሰጥቶ ላከው። ታማኙ ብላቴና የሚሞትበትን ደብዳቤ ይዞ በታማኝነቱ ተጓዘ። በእርሱ ላይ ክፉን ያደርግ ዘንድ ያስብ እንጂ የእግዚአብሔር ፈቃድ በብላቴናው ላይ በጎ ነውና ሰዎች ክፉ ቢያስቡም፣ የዲያብሎስ ሐሳብ የቱንም ያህል ቢከፋ እግዚአብሔርም ለሚፈሩ በስሙ ለሚማጸኑ በቅዱስ ቃሉ የተናገረ አምላክ በጻድቁ ስም ቀዝቃዛ ውሃ ያለው ይልቁንም ስሙ በሚሸከሙ ለምሕረት ለሚፋጠኑ ቅዱሳን መላእክቶቹን ለሚያከብር ለስሙ ለሚንበረከክ ምንኛ ምሕረቱ ትበዛ ይሆን? ባህራንም ምልክቱን ለማድረስ ዘጠኝ ቀን ተጉዞ የአንድ ቀን ጎዳና ሲቀረው ኖ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በንጉሥ ጭፍራ አምሳል በፈረስ ተቀምጦ ወደ እርሱ ደረሰና ወዴት እንደሚሄድ ጠየቀው። ባህራንም ከአንድ ባለጸጋ ሰው የተጻፈ ደብዳቤ ይዤ እርሱን ለማድረስ እገሊት ወደምትባል አገር ይሄዳለሁ አለው። ክቡር የሚሆን ቅዱስ ሚካኤልም እስኪ የመልእክቱን ደብዳቤ ያሳየኛለው። ባሕራንም ጌታዬ ለማንም አታሳይ ብሎኛል አለው። መልአኩም እሺ ያም ባይሆን እንደ ተጠቀለለ አሳየኝ አለው። ግርማውን ቢገልጽለት ከቶ መቋቋም አይችልምና በሰው ፊት የተላከ መልአክ ይህንን አደረገለት። ቅዱሳን መላእክት የሰው ልጆችን ለመርዳት በሰው አምሳል መገለጥ ልማዳቸው ነውና ሳልሳዊ መልአክ ቅዱስ ሩፋኤል ለጦቢት ተገልጦ እንደ ሰው ሆኖ ስሜ አዛሪያ ይባላል ብሎ የሚፈልገውን ነገር ለማምጣት ቅዱሱ አባቱ ጦቢያ ይሻው የነበረውን መልእክት ያሳየው፣ ያስገነዝበው ዘንድ መገለጡ የሚታወስ ነው። ሌሎችም ቅዱሳን መላእክት በሰውም እየተገለጡ ለእንስሳም እየተገለጡ ተአምራትን ያደርጋሉና የመላእክት አለቃ መኖ ከማከ ልዑል የተባለው መላክ ይህንን ተአምር አደረገ። እሺ፣ ያም ባይሆን እንደተጠቀለለ አሳየ የሚባለው ጊዜ ባህራንም አሳየው ቅዱስ ሚካኤልን በሞቱ ደብዳቤ ላይ እፍ ቢልበት የሞቱ ትእዛዝ አጥፍቶ የህይወት ትእዛዝ ጽፎበታል። በደብዳቤውም ላይ የጻፈው የሞት መልእክት ደምስሶ እኔ ከባለጸጋ ጸጋ ገል የተጻፈ ይልና ይህንን መልእክት ይዞ ለመጣው የገሊት የምትባሏል ልጇን ልጅን አጋቡት፣ ዳሩት። በዱር የተሰማራውን ከብቴን፣ በቤት ያለው ሀብቴን፣ በጠቅላላው የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሼዋለሁና እኔ እስክመጣ ድረስ አትጠብቁ። በሄድኩበት አገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁና የወደደውን ያደርግ ዘንድ አትከልክሉት። ስለዚህም በእኔና በአንተ መካከል የምንተዋወቅባትን መልእክት አድርጌልሃለሁ የሚል ጽፍ ጽፎ ሰጠውና፣ እንግዲህ ወደ ባለጸጋው ቤት ሂድና ይህንን መልእክት አድርስ። ነገሩ እንዳይገለጽብህ ከእኔ ጋር መገናኘትህና የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትናገር ሲል አስጠነቀቀው። ባህራንም እሺ ጌታዬ፣ እንዳዘዝከኝ አድርጋለሁ ብሎ ጉዞውን ቀጠለና የዚያን ባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤው ለሹሙ ሰጠው። እግዚአብሔር ይዋሽ ዘንድ ሰው አይደለም ቃል ኪዳኑ መሃላዊ ታጠፍ ዘንድ እርሱ በሰው ድካም የሚሰራ ሳይሆን ጊዜው ቆጥሮ የሚፈጽም ጊዜን ቆጥሮ የሚበቀል ነውና አባቱ የተሳለው ተሰምቶ ለእናቱም ተገልጦላት የተባለው ቃል ሁሉ ተፈጸመ። ያምሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማህተብ እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔርን እንዳዘዘው በቤተ ክርስቲያን ደንብ የባለጸጋውን ልጅ በተክሊል አጋባው። የሰርጉንም በዓል እስከ አርባ ቀን ድረስ በታላቅ ደስታ ከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለ ጸጋ ሰው ከሄደበት አገር ወደ አገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድን ነው? ሲል ጠየቀ። ሰዎችም ባህራን የተባለ ጎበዝ ካንተ ዘንድ ልጁን ዳሩለት የሚል ትዕዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ ኖ እየበሉና እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ አርባ ቀን ሆኗቸዋል። በመልእክትህም እንዳዘዝከው ገንዘብህን የወንድና የሴት ባሮችን በጠቅላላው የሚንቀሳቀሰውና የማይንቀሳቀስ ንብረትህን ሁሉ በሙሉ አስረክበውታል፣ አሉት። ያን ባለጸጋ ይህንን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነብሱን አጋንን ተረክበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ የአጎልማሳ የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። በዚያም ጊዜ በጉዞ ላይ ሳለ ተጽፎለት የሞቱን መልእክት ወደ ሕይወት የለወጠለት ቅዱስ ሚካኤል እንደሆነ ማወቀ። ደረዳ ንዑድ ክቡር የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምር ሊቆጥሩት የማይቻል ብዙ ነው። የማይለተ ጽጌ ደራሲው ኖ ቀይና ነጭ የሆነው አበባውን ታቅፈሽ እንዳንቺ ሩህሩህ ከሆነው ከሚካኤል ጋር ነይ እንዳላት ለምሕረት በርኅራሄው ይመጣል። ቅዱስ ሚካኤል በስሙ ለሚተማመኑ በአማላጅነቱ ለሚያምኑ፣ እግዚአብሔር ለሚፈሩ ሁሉ የመልአኩ ተራዳይነት ጠባቂነቱ ታላቅ ነው። በዚህም ከተጠበቁት መካከል ቅድስት አፎሚያ ትጠቀሳለች። ቅድስት አፎሚያ ሀገሯ ኬልቅያ ነው። ባለቤቷ አስተራኒቆስ መስፍነ ኬልቅያ ነበረ። እርሷን በትዳር በነበረችባቸው ዘመናት እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ደገኛ ሴት ናት። በየወሩ በ29 የጌታችንን ልደት ወር በገባ በ21 የእመቤታችንና ወር በገባ በአስራ ሁለት የቅዱስ ሚካኤልን መታሰቢያ እያደረጉ ነዳያንን ይጎበኝ ነበር። ባለቤቷ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋትና የሦስቱን በዓላት መታሰቢያ ማድረግ እንዳታስተጓጉል አደራ ጋር አዟት። እሷም የመልአኩን የቅዱስ ሚካኤልን ስዕል ያስልላት ዘንድ ባለቤቷን ጠይቃ አሰርቶ ሰጣት። በክብር ቦታም አኖረችው። ባሏ ካረፈም በኋላ ያዘዛትን መንፈሳዊ ሥራ ከወትሮ አስበልጣ መሥራት ቀጠለች። ባሏም ታሞ ካረፈ በኋላ ከንብረቷ እየሰጠች እየመጸወተች በጾም በጸሎት ተወስናት ትኖር ነበር። ሰይጣን ለምቀኝነት አያርፍምና ደግ መነኩስ መስሎ አጋንንትን መነኮስ አያት አስመስሎ ወጥቶ ከደጅ ሆኖ አስጠራት። እርሷም እርሷም ከቤት ገብታችሁ በቅዱስ ሚካኤል ስዕል ፊት ጸልዩልኝ አለቻቸው። ሰይጣናቱም እኛማ በነግህ ጸልየናል አሏት። ቀጥሎም ሰይጣን እንደው አንቺ ግን ይህ ሁሉ ጾም ጸሎት ምን ያደርግልሻል? ሀብትሽን ሰጥተሽ መጨረሰሽ ስለምንድን ነው? በዚያ ላይ አንቺ እስክትደክሚ የሚደግፍሽ፣ ስታረጂ የሚጦርሽ ልጅ የለሽም። ሁለተኛም ማግባት ኀጢአት መስሎሻልን? እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆችን ወልደው የለምን? አሁንም ቤት ስሪ፣ ጎመን ስሪ፣ ልጅ ያስፈልግሻልና ባላግቢ፣ እሺ በይኛላት። ቅድስት አፎምያም አባ ቆብህ መልካም ነበር፣ ንግግርህ ግን ክፉ ነው። አትጹሚ አትጸልይ እያልከኝ ሁለተኛም ባላግቢ ማለትስ ከምን አገኘኸው? ርግቦች እንኳን ባሎቻቸው ከሞቱባቸው ከሌላው እንዳይቀርቡም። ታዲያ ጥንት በንጽህና ሊኖር የተፈጠረ ሰው ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? ብላ ሞገተችው። የሰው ልጆች ጠላት የሆነው ሰይጣንም በመልካም አገልግሎት ስትበረታ አይቷልና ዝም ብሎ ሊተዋት አልወደደም። ባሏ መንግሥተ ሰማያትን ስለ መውረስ ምንም ምጽዋት እንደማይሻ አስመስሎ ነገራት። ቅድስት አፎሚያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደ ገባች ርግብና ወፍ መንጢጥን አብነት አድርጋ እነርሱ እንኳ በሕይወት ዘመናቸው ከአንድ ባል ውጪ ሌላ ባል እንደማያውቁ በመጥቀስ አሳቡን እንደማትቀበለው ገለጸችለት። ሸይጣንን አስመሳይ መሆኑ አላዋጣ ቢለው ማንነቱን ቀይሮ ሊያንቃት ቢሞክር የእግዚአብሔርና የቅዱስ ሚካኤል ስም ጠርታ አባረረችው። እርሱም ተመልሶ መጥቶ እንደሚያጠፋት ስቶባት እንደ አቧራ በኖ እንደ ጢስም ተኖ ጠፋ። ሰኔ አስራ ሁለት ቀን ቅዱስ ሚካኤል መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። የመላእክት አለቃ ቅዱስ ሚካኤል እንደሆነ ገልጾ የመጀመሪያውን የመሰለ ከንቱ ምክሩን አሰማምሮ አቀረበላት። አሳቡንም የእግዚአብሔር ፈቃድ እንደሆነ ለማስመሰል ሞከረ። ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንቶስ መጫይፍትን እየጠቀሰን እንደተፈታተነ ሁሉ ቅድስ ታፎምያንም ለማሳመን አብርሃምን፣ ይስሐቅን፣ ያይቆብን፣ ዳዊትን የመሳሰሉ ደጋግ አባቶችን ታሪክ እየጠቀሰ ወደ ትዳር እንድትገባ ደጋግሞ ተወታት። ቅድስ በእግዚአብሔር ላይ ጸንታ በቅዱስ ሚካኤልም ተራዳይነት ታምና የእግዚአብሔር መላክ ከወንክ መንፈሳዊ ማረጋገጫ የሆነው የመስቀል ምልክት የት አለ በማለት በምድራዊ ንጉሥና በጭፍራው መካከል የሚኖር የጋራ መግባቢያ መንገድ ዋቢ አድርጋ ጠየቀችው። ለጊዜው በእኛ በመላእክት ዘንድ እንዲህ አይደለም ብሎ ሊሸነግላትና አቋሟን ሊያስቀይራት ሞከረ። ከቤቷ ያለ የቅዱስ ሚካኤል ስዕል ላይ ያለውን ምልክት አብራርታ የእርሱ ግን ከዛ ጋር አንድነት እንደሌለው አረጋገጠችለት። በመቀጠልም ከቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ ጠየቀችው። በዚህ ጊዜ ወደ ትክክለኛ ሰይጣናዊ ማንነቱ ተለወጠና ጨለማ ለብሶ እየዛተ አነቃት። ቅዱስ ሳፎሚያም የከበረ መልአክ ቅዱስ ሚካኤልን ድረስልኝ እያለች በጠራችው ጊዜ መልአኩም ፈጥኖ በመድረስ ከሰይጣን እጅ አዳናት። የመላእክት አለቃ ቅዱስ ሚካኤልም ለሰይጣኑ ተገቢውን ቅጣት ሰጥቶ ቅድስት አፎምያን ባረካት። የእረፍት ቀኗ በዚህ ቀን መሆኑን ነግሮ ቤቷን እንድታዘጋጅ አዘዛት። የበዓሉን ዝግጅት አከናውና ሥጋ ወደሙን ተቀብላ ኤጲስቆጶሱንና ካህናቱን እንደየማዕረጋቸው ጠርታ በቤቷ አክብራ ተቀበለቻቸው። ለነዳያንና ለጾም አዳሪዎች በኤጲስቆጶሱና በካህናቱ እጅ ገንዘቧን መጽውታ መንገዷን አሳመረች። ስለ ኃጢአቷ እንዲጸልዩላት ተማጽና በፊታቸው ተንበርክካ ጸለች ባሏ ያሰራላትን የቅዱስ ሚካኤል ስዕል አቅፋ ስማ ከተማጸነች በኋላ ሰኔ 12 ቀን በሰላም አረፈች። በማለት ቅዱስ ሚካኤል ካደረጋቸው ተአምራት መካከል ኑ ሰኔ 12 ስታሰብ የባህራንና የቅድስ ታፎሚያ ታሪኮች ይነሳሉ እግዚአብሔር በመላኩ ላይ አድሮ ያደረገው ድንቅ ተአምራትና ስራም ቅድስት ቤተ ክርስቲያን በታላቅ ድምቀት ታከብረዋለች። ምዕመናንም እየዘከሩ የባህራንና የቅድስት አፎሚያ ጥበቃ ከቅዱስ ሚካኤል ያገኙ ዘንድ ይህን የመሳሰለውን ታሪክ እየሰሙና ጠበል ጸሪቅም እያዘጋጁ ቅዱስ ሚካኤልን ይማጸኑታል። አመት ዓመት ያደርሰን። የአባቶቻችን ጸጋ የአባቶቻችን እና የቅዱሳን እናቶቻችን ረዴታቸው ከኛ ጋር ትሆን፣ አሜን።